በዚህ በእኛ ዘመን ስለ ተደረገ ታምር ልነግራችሁ ነው። መቼም ሀገራችን ኢትዮጵያ ያልተነገረ እንጂ ያልተሰራ እኮ የለም። ወታደሮች፣ ታጣቂዎች ገብተው ገዳሙን ለመዝረፍ መነኮሳቱንም በማሰቃየት ላይ እያሉ ከገዳሙ የወጣው አንበሳ ድንገት አሰቃቂ የሆነ ጥቃት አድርሶባቸዋል። የዘመናችን ሰው እማሆይ ሰበነ ማርያም ይባላሉ። በዘመናችን ያሉ እናት ናቸው። ከቅዱሳን ጋር ተገናኝተው ያዩትን ታምር በእማሆይ እህተ ማርያም ይፍሩ ዘደብረ ወገግ በኩል አስተላልፈዋል። ይህ እውነተኛ ነገር የምነግራችሁ ነገር አለም ከተለያዩ የዓለማችን ክፍሎች የተሰባሰቡ ቅዱሳን የነገሯትን ጥብቅ መልእክትም ይዤላችሁ ቅርብ ያለው እጅግ የሚያስደንቅ በእኛ ዘመን እንደ ልጅ የሚታዘዙት አንበሳዎች፣ ቅዱሳን ሲያርፉ ቆፍሮ የሚቀብሩ ነብሮች፣ በገድላትና ድርሳናት ተጽፎ ያነበብነው ድንቅ ታምር በእኛ ዘመን እየተፈጸመ መሆኑን ላሳያችሁ ነው። የታላቋናታችን እናታችን የእምሃዊ ሰበነ ማርያም ድንቅ ምስክርነት በእምሃዊ በኩል ለእኛ ለትውልዱ ይደርስ ዘንድ ይዤላችሁ ቀርቢያለሁ። ከስውራኑ ቅዱሳኑ ጋር በደብረ ወገግ የነበራቸውን ቆይታ ባለፉት ፕሮግራሜ ሳስጎበኛችሁ ቆይቻለሁ። ሰላም፣ በመላው ዓለም የምትገኙ ውድ አድማሽ ተከታታዮቼ እንደምን ቆይታችሁኛል? እንደሚታወቀው በተለያዩ ቦታዎች በማደርጋቸው ጉዞዎችና በመሰራቸው የምርምር ስራዎች በተለይ ጥንታዊ ገዳማትና አድባራት ዙሪያ ጥንታዊ መዛግብት ዙሪያም በታሪኮችና ቅዱሳን በሆኑ ቅርሶቻችን በጠፉ በተሰወሩ የአባቶቻችን ስራ ብራናን እየገለጥኩ ታሪክን እያነበኩኝ ከአገር አገር በመዞር የአባቶቻችን የእውነትና የእውቀት ከፍታን ለእኛ በዚህ ዘመን ለተፈጠርነው ትውልዶች ለማቅረብ እየሞከርኩ ነው። ይህ ለመላው ዓለም ይደርስ ዘንድ፣ ይህ እውነት ይገለጽ ዘንድ እናንተም ላይክና ሳብስክራይብ ሸር ስታደርጉት ለብዙሃኑ የመዳረስ አቅም ይኖረዋልና ቤተሰብ ኃላፊነታችሁን ተወጡላለሁ። በኢትዮጵያ ምድር ያልተደረገ ያልተፈጸመ ያልሆነ ነገር የለም። እግዚአብሔር አምላክ በታምራትና በድንቅ ድንቅ ስራዎቹ በተለያዩ መጻሕፍት ተጽፈው በገድላትና ድርሳናት ያነበብናቸው ታሪኮች ዛሬም ድረስ እውነቱ ነው፣ ተገልጠዋል እያየነ እየሰማንም ነው። እናታችን እማሆይ ሰበነ ማርያም የሚባሉት የእኛው ዘመን ትውልድ በእግዚአብሔር መልአክ መሪነት ሊዳሩ አንድ ሳምንት ሲቀራቸው ተመርጠው በሌሊት ከጎንደር ወደ ደብረ ወገግ የወሰዷቸውን ታሪካዎቻቸው ዓለም ከዛ በነበራቸው የቅድስናና የተጋድሎ ሕይወት አባቶቻችንን በማግኘት ከቅዱሳኑ ጋር የተጫወቱትን የተማከሩትን ለእኛም ተግዛጽና ምክር የሆኑትን ሐሳቦች እማሆይ እህተ ማርያም ይፍሩ ዘደብረ ወገግ እንዳጫወቱን እኔም ለእናንተ አስተላለፍኩት። በተደጋጋሚ የተለያዩ ጥቃቶች የሚደርስበት ገዳሙ በቅርብ ጊዜ አንድ ታምር ተፈጸመ። ገዳሙን ለመውረስና ያሉትን ቅርሶችም ለመውሰድ ከተለያዩ ከአረብ ሀገራት የተላኩ አክራሪ ሃይማኖተኞች ወደዚሁ ገዳም ዘልቀው ይገባሉ። በዚህም ጊዜ መነኮሳቱንና የገዳም ሰዎችን ብዙ አካባቢ የሚኖሩትን ሁሉ በክፉ ጭንቀት ያዟቸው። ከዛም አንድ ታምር ተፈጸመ። ይህም በገዳማቱ የሚኖሩት የገዳሙ ጠባቂዎች አናብስቱና አናብርቱ አንበሳና ነብሮች ወጡም። አናብስቱም እኒህን ታጣቂዎች ወታደሮች በነብሮችና በአንበሶች ተባረው ጉዳት ደርሶባቸው አንዳንዶቹም ተገለዋል። ይህ የዘመናችን ታምር ነው። ማይ ሰበነ ማርያም ያደረገችውን ቆይታ እንዲሁ ተርኬላችኋለሁ። በየስውራኑ ቦታ እየሄደች ወደ እነርሱ በዓት እየገባች ከእነርሱ የተካፈለችው ምስጢር ነው ይሄ ጥቂት እንደተጓዝኩ እስከ ድረታቸው ድረስ መሬት ውስጥ ተቀብረው ሁለት እጆቻቸውን መሬት ላይም ዘርግተው ጸጉራቸው ትከሻቸውንና መሬቱንም አልብሶት ሰው መሆናቸው የሚያስታውቀው እንደ ፀሐይ በሚያበራው ፊታቸውን ስንመለከት ብቻ ነው። ዓይናቸውን ሲገልጹ ልክ እንደ ኮከብ ያበራል። የፊታቸውም ጸዳልና ቅላት ጮማ ቅቤ የሚመገብ ሰውም ይመስላል። ከፊታቸው የሚወጣው ወዝም ማረብን ያርሳል። ይህ እውነተኛ የሆነ በዘመናችን የሚፈጸም ታምር ነው። እማወ ይህንን ሁሉ ተመልክተው አቤቱ ፈጣሪ፣ በዓለም ላይ ከፈጠርከው ፍጥረት ሁሉ ለይተህ እዚህ በረሃ በዚህ ቦታ እና ገዳም ላሉት ብቻ ነው እንዴ ግርማ ሞገሱን የብርሃን ጸዳልህን፣ ብሩህ ገጽህን፣ ፍቅርህንና ንጹህ ልብህን፣ ትዝናህን የሰጠኸው እዚህ ጭልጥ ያለ በረሃ ውስጥ እየኖሩ በምቾት ከሚኖረው የበለጠ እንደ ፀሐይ የሚያበራ ፊትና የሚያንጸባርቅ ጸዳል እንዴት ሳገኙ ወያንተ ስራ ይላሉ። ሙሃይም እንዲህም እያሉ ፈዘው እንደቆሙ እኛ አባት በግራና በቀኝ እንደ ስጋ መስቀያ ሜንጦ ያቆሙትን እንጨት እጃቸውን አንስተው የያዙትና ከጉድጓዱ ወጡ። ሰውነታቸው አልቆ ቆዳና ጥንት ብቻ ነው የቀረውም ሹ የሚል ነፋስ ይዟቸው የሚሄድ ይመስላል። ለእርቃናቸው መሸፈኛ የለበሱ ከበግ ጸጉር የተሰራ ባና አልቆና ሳስቶ ለስሙ ነው ያላቸው እንጂ እርቃናቸው ማለት ናቸው። እንደዛ አጥንታቸው ብቻ ቀርቶ ያላቸው ጥንካሬና ወዘና እጅግ የሚገርም ነው ትላለች እማሆይ በበረሃ ውስጥ ያገኘቻቸውን የቅዱሳን ታሪክ ስትገልጽልን። እኛ አባት የግብፅ ተወላጅ ናቸው። ወደ ኢትዮጵያ ጸጋ እግዚአብሔር መርቶ ያመጣቸው ከ36 ዓመት በፊት ነው። ይህንን ያህል ዓመት በዚህ ሁኔታ በዚህ በረሃ እየኖሩ ነው የሚል ታሪክ አደመጥኩ። ማሆይ መላ አካላቸውንና ጥንካሬያቸውን አስገርሟቸው ይበልጥ ማፍጥጦ ይመለከቷቸው ጀመረ። ምን አይነት ጥንካሬ ነው? ምን አይነት መመረጥ ነው? ምን አይነት ታምር ነው? በገድላትና ድርሳናት የምንሰማው በዘመናችን እየተፈጸመ ያለ ድንቅ እውነት ነው። እኛ አባት አባ ጴጥሮስ ይባላሉ። ወደ ማሆይ ቀረብ ብለው እናቴ አይዞት፣ አይፍሩ ጌታ በበረሃ ያሉትን እንዲጎበኙ እንደፈቀደልዎት ታውቃለሁና፣ ይምጡ፣ ይከተሉ ብለው ወደፊት ተራመዱ። ማሆይም ቃል ሳይተነፈሱ ተከተሏቸውም። አባ ጴጥሮስ አንድ አካባቢ ሲደርሱ አንድ የጭራሮ በር ከፈቱና ወደ ውስጥ ዘልቀው ማሆይን አስገቧቸው። ማሆይ ጭራሽ ግራ ተጋቡ። ወደ ሰማይ ወደ መንግሥተ ሰማይ የወጡ መሰላቸው። ያ የገቡበት ዋሻ ውስጡ ነፍስና ስጋን የሚያለመልም እጅግ ውብና የሚያስደምም መዓዛ ታውዷል። አትክልቱ፣ አበባው በውስጡ ያሉ ለምለምና ሳር ከዚያ በፊት አይተዋቸው የማያውቁ የሚያምሩ አዕዋፋት፣ ለአይን የሚማርኩ የአበባ ዘሮችና ልዩ ልዩ ፍሬ ያላቸው ዛፎች። ብቻ በዚህ ምድር ላይ ይህንን የመሰለ ማራኪ ቦታ አለ ብሎ ለማሰብ ፍጹም ያዳግታል። ይህ በምድራችን ላይ ያለ እየተፈጸመ ያለ እውነት ነው። በዚህ አይነት እንጨት ወይም ድንጋይ ተሰራ ተብሎ ሊገለጽ የማይችል ቤተ ክርስቲያንም እዘዋለም የሚያንፀባርቅ ክንፍ ያላቸው በቤተክርስቲያኑ ክርስቲያኑ ዙሪያና በመላው ግቢው ወዲህ ወዲህ ያሉ ሲከንፉ ብርሃናቸው ቦታውን ከፀሐይ የበለጠ ብርሃን የሚያጎናጽፉ አይዋፋት እዚህ ያሉ ይህን ይህንን ለማመን የሚከብድ ታምር ማሆያጫው ተሆናል። በየአትክልቱና ስርና በቤተ ክርስቲያኑ ዙሪያ እንደ ምሰሶ ተተክለውና አይነ ልቦናቸውን ወደ ሰማይ ሰቅለው ነፍስና ስጋን በሚያለመልም ዝማሬ እንደ አንድ ቃል ተናጋሪ ሆነው ሲያዘሙ ሰማያዊ መላኮች እንጂ ምድራዊ ሰዎች ናቸው ለማለት ይቸግራል። እውነት ነው። ይህንን ታምር ማን ያምነዋል? ይህንን ታምር ማን ይቀበለዋል? ምድራችን ኢትዮጵያ፣ አለማችን በእነዚህ ቅዱሳኖች የተከበበችና በእነዚሁ ተጠብቀ የምትኖር መሆኗን ሁሉም ሊያውቅና ሊረዳ ይገባል። ማሆይ ፍጹም በህይወት ኑረው በአይነ ሥጋ የሚያዩ አልመሰላቸውም። አባ ጴጥሮስ በመስቀላቸው ነካ አድርገው፣ እናቴ አይዞት ይህ የምታዩት ሁሉ ህልም ሳይሆን እሁን ነው። እግዚአብሔር እኮ ዛሬም ይሰራል። እግዚአብሔር እኮ አለ። እግዚአብሔር ለሚያምኑት እኮ ቅርብ ነው። አባቶቻችን የተነገረው እውነት እኮ አለ። ዛሬ ትላንት የነበረው አምላክ አለም። ዛሬ ታምራት የሚያደርገው እግዚአብሔር አለም። ዛሬ ያነ ገና ነው አምላክ እኮ አለ አሏቸውም። የታም ለወዳዶቹ ከዚህም በላይ ያደርጋል። እነዚህ የምታዩቸው አብዛኞቹ ከተለያዩ የዓለም ክፍሎች የመጡ ቅዱሳን ናቸው። ከእስራኤል ከግብፅ ከሩሲያና ከጀርመን ከልዩ ልዩ ገዳማት ተመርጠው የመጡ ሰዎች ናቸው። አሉም ኢትዮጵያ በዓለም ላይ ካሉ ሀገራት ብሎ ቀጠሉም ሁሉ የተመረጡ ናቸው በማለት ሀሳባቸውንም ቀጠሉም። ኢትዮጵያ በዓለም ላይ ካሉ ሀገራት ሁሉ የተመረጠች ሀገር እግዚአብሔር መሆኗ እናንተ እስራኤላውያን እንደ ኢትዮጵያውያን አይደላችሁም ብሎ በመጽሐፍ ቅዱስ እግዚአብሔር የመሰከረልን ህዝቦች እኮ ነን። ተከትሎ ቀጠሉም፣ ፈጣሪ በየዕለቱ ይህችንን ቅድስት ሀገር ሳይባርካት አይውልም እያሉ ግብፃዊው ቀጠሉ ምስክርነታቸውን ከሀገራት ሁሉ የተመረጠች የቅዱሳን ሀገር የቅዱሳን መንደር ነችም። እንደ ኢትዮጵያ ቅዱሳን የሚፈልቁባት ሀገር በዚህ ምድር አይገኝም። ለዚህ ነው ሀገሪቱ በሰላም ውላ የምታድረው እንጂ እንደ ሰዎቹ ሴራ፣ እንደ አጋነንቱ ፈተና እንደ ምቀኛውና ተንኩለኛው እንደሚሰራባት ሴራና ደባ እስከ ዛሬ እኮ ጠፍታ ነበረ። አታዩንም? አትመለከቱንም? የሚሆነውን የተፈጸመውን በታሪክ ስናይና ስናደምጥ እኮ ለዓይንም ለልብም እንግዳ የሆነ ታምር በኢትዮጵያ ላይ ተፈጥሯል ብሎ አቀረቀሩም። ቀጠሉም እናቴ ሆይ ይህ የሚታዩት ቦታ ጌታ ለኢትዮጵያ ከሰጠው በረከት አንዱ ቦታ ብቻ እኮ ነው። በጣም ብዙ የተቀደሰ በረሃ እኮ አለ። በርካቶቹ በስውራን የሚኖሩባቸው በርካቶች የቅዱሳን መካናት እኮ በኢትዮጵያ ምድር አለ። ምናልባት ህዝቡ ስለማያስተውል ምዕመናኑም ትንሽ ከህግ እግዚአብሔር ስለወጣ እንጂ ኢትዮጵያስ የቅዱሳን ምድር ነበረች። አሉም ኢትዮጵያም ገዳማቶቿ በረሃዎቿ ጋራሽን ተሮሯ ሁሉ የቅዱሳን ቤት ጥላ ከለላና መኖሪያ ቤታቸው እኮ ነው ብሎ ቀጠሉም። እናቴ ታላላቅ ከተሞች ኃጢአት የሚሰራባቸው የኃጢአት መናሪያዎች ይመስሉ ይሆናል ግን እኒህ ሁሉ አብዛኞቹ ከነዛ ከተማ ተመርጠው የወጡ ናቸው። እግዚአብሔር መቼስ ዓለምን ያለ አንዳጅ ሰው አይተዋትም ብሎ አቀረቀሩም። እዛው ማለሙን መስለው እዚህ በረሃ ካሉት የበለጠ በንጽህናና በቅድስና የሚኖሩ እኮ ብዙ ቅዱሳን አሉ። ራሳቸውን ሰውረውና ደብቀው ለዘመናት የሚኖሩ ትዳርንም መስርተው ልጆችንም ወልደው በቅድስናና በንጽህና የሚኖሩ እኮ አሉ ብለው ቀጠሉም። በተለይ በአዲስ አበባ ከተማ በአጥፊው ልክ ቅኖችና በቅድስና የሞሉ ሰዎች እኮ አሉ። ስለዚህ ብለው ቀጠሉም። ይቺ ሀገር አባት ልጆቹን ሲያጠፉ የሚቆነጥጠውን ያህል ጌታም ከሱ ፈቃድ ወጥተው ወደ ጥፋት የሄዱትን ትንሽ መከራና ቅጣት ቢያመጣ ኢትዮጵያ የክፉ መከራ መናሪያ ናት ማለት አይደለም። ብለው ቀጠሉም፣ እናቴ ሆይ እነዚህ የምታያቸው ሁሉ ከየሀጉሩ ወደዚች ቅድስ ሀገር የተሰበሰቡ ጌታ የእነዚህን ጸሎትና ልመና የት አድርጎ ነው ጥላ ከለላ የሆነችውን ሀገር ክፉ የሚያገኛት? ኢትዮጵያ ትወድቃለች፣ ኢትዮጵያ ትፈርሳለች የሚሉትን ቂሎች አትስሟቸው። የእኒህ ቅዱሳን ጸሎት የት ሊሄድ ብለው አቀረቀሩ። ድጋሚ ማሆይን ይዘው ወደ ውስጥም ለመዝለቅ ተነሱ። ሁሉንም እየያዙ አዟሩ አሳዩአቸው። ማሆይ በሚያዩት በሚሰሙት ነገር ከመገረም ከመደነቅ እግዚአብሔርን ስራ እጹብ ድንቅ ከማለት በቀር ቃል መተንፈስ አልቻሉም። ከሰርክ ጸሎት በኋላ ከወተት የነጡ ርግቦች በአፋቸው የተለያዩ ቅጠሎችና ፍሬዎችን ይዘው እየበረሩ ወጡና እማሆይ በአድናቆት ሲመለከቱ ቆዩና፣ አባቴ እነዚህ ርግቦች ወዴት ነው የሚሄዱት? ብለው ጠየቁም። አባ ጴጥሮስ እኒህ ርግቦች በበረሃ ውስጥ ላሉ ቅዱሳን ምግብ አመላላሾች ናቸው ስለዚህ ጌታ እንዳዘዛቸው ለታዘዘለት ያደርሳሉ። አሉም በቀን በቀን ያደርሱላቸዋል አሉማ ሆይ እሱ እንግዲህ ፈጣሪ እንዳዘዛቸውና እንደታዘዘለት በቀን በቀን የሚሰጡ አሉ። በሶስት ቀንም በሳምንትም በወርማ እንዲ የሚሰጡ አሉ። እሱን የሚያውቀው እሱ ፈጣሪ ብቻ ነው አሉ አባ ጴጥሮስም እነዚህስ ነጫጭ ነብርና አንበሳ ስራቸው ምንድ ነው ብለው ጠየቁ። ማሆይ ይህ የሚገርም እውነት የሚደንቅ ነገር በኢትዮጵያ ምድር እየተፈጸመ ያለ ታምር ነው ብንል ማን ያምነናል? በእውነቱ የቅዱሳን ገድል ዛሬም ድረስ ጸሐፊ የለውም እንጂ በእነዚህ ቦታዎች እየተፈጸመ ነው። ማሆይ ጠየቁ፣ እነዚህስ ነጫጭ ነብርና አንበሳ ስራቸው ምንድን ነው? ሰውስ አይተናኮሉም? አሉም። አሁን አይናቴ እዚህ በላ ውስጥ የሚተናኮል ምንም ነገር የለም። ሁሉም ሰላማዊ ነው። እነዛ የምታያቸው አራዊትና እንስሳት ሁሉ ገሮች ናቸው። እነዚህ አንበሶችና ነብሮችም ለደካሞች ይታዘዛሉ። የሚያስደንቀውና እጅግም የእግዚአብሔር ታምር የሚያስበልም ብዙ ሙያዎችን ይሰራሉ እንግዲህ በገርላት የተጻፈው። የአቡነ ሳሙኤል እና የሌሎቹም የአቡነ ገብረ መንፈስ ቅዱስ ታምራት ዛሬም እየተፈጸመ ይገኛል አሉና ቀጠሉ። የሚገርማችሁ ብለው ቀጠሉም፣ ፈጣሪ ወደ እርሱ የጠራውን ሰውን መቃብሩን በመቆፈርና ተሸክሙን በመቅበር እጅግም ታምር የሚያስፍል የእግዚአብሔርን ድንቅ ስራ ይፈጽማሉ። ሌላም ሌላም ስራንም ይተገብራሉ። ቅዱሳንም ከአንዱ ወደ አንዱ ተልኮ ሲሄዱ አብሮ በመሄድና መንገድ በመብራት ያገለግላሉ። ልክ እንደ ቤት እንስሳ ማለት እኮ ናቸው በማለት ፍክካሉ። ይህ ታምር በቅርብ በደብረ ወገግም በአንድ አባ ቡርኬ በሚባሉ አባት ላይ በግልጽ አናብስቱና አናብርቱ እየተሻሿቸውና አብረዋቸው እየኖሩ ያዩ የአይን ምስክሮችም ተናግረዋል። አናብስትና አናብርት የሚተሻሿቸው የሚታዘዙላቸውና የሚጠብቋቸው ቅዱሳን ዛሬም ድረስ አሉ። ይህን ምስክር ሆነው ለዓለም የተናገሩ በርካቶች ዛሬም በደብረ ወገግ አሰቦት ያዩትን ለዓለም መስክረዋል። እማሆይ ቀጠሉም ከአቅም በላይ ሆኖባቸው እየተገረሙ እንዲህ አሉም፣ አባቴ ሆይ ቅዱሳን ወዴት ይሄዳሉ? አሉም እኔህ አረጋዊ አባት ቀጠሉና እንግዲህ ፈጣሪ ወደ አዘዛቸው ሁሉ ይሰማራሉ። አንዳንዴ ከተማን ለመባረክና መልእክትን ለማድረስ ተመርጠው ይላካሉ ብለው ቀጠሉ። ለምሳሌ በጳጉሜ ወር አንድ ጀምሮ እስከ መስከረም ሁለት ድረስ ይህ የምታየው ቅዱስ ሁሉ በየከተማውና በያገሩ ዳር እስከ ዳር ተልኮ ሀገሪቱን ዳር እስከ ዳር ባርኮና ቀድሶ ወደ በዓቱ ይመለሳል። ታዲያ ይህንን ሲያደርጉ የተፈቀደለትና የተመረጠ ካልሆነ በቀር ማንም አያቸውም። እጅግ ይገርማል። እንዲህ ያሉ ቀጠሉ ዋናው ከተማ ገብተው ጎራጉሩን ሁሉ ባርከውና ቀድሰው በኢትዮጵያ የታዘዘውን የአጋንንት ሁሉ ፈተና ሰባብረውና ድባቅ መትተው ሀገሪቱ ፈረሰች፣ ወደቀች፣ ጦርነት፣ መከራ፣ ችግር፣ ናዳ ሀገሪቱን ሊያፈርሳት ነው ሲባል አባቶቻችን በቡራኪያቸው ድል ይነሱታል ብለው ቀጠሉም። እነዚህ የምታያቸው አንበሶችና ነብሮች እነዛም ልዩ ልዩ አዕዋፋት ሳይቀሩ ከእያንዳንዱ ጋር አብረው ወጥተው ይመላለሳሉ። እናቴ ፈጣሪ ኢትዮጵያ ምድር እኮ እንዲሁ በደጋጎቹ ላይ ያሉ ነው የሚባርቃት አሉ። ፊታቸው በደስታ ጸዳል እያበሩ ማወይ እያነቡ ጀመረም። አባቴ መቼም የኢትዮጵያ ሀገር ሰፊ ነው። ዳር እስከ ዳር ሄደው ባርከው ቀድሰው የሚመለሱት በምንድን ነው? ምንስ መጓጓዣ ያገኛሉ? አሉም። ነገሩ ሁሉ ከአቅማቸው በላይ ሆኖ ስለረቀቀባቸውም፣ በእርግጥ ይህን ለሚያየና ለሚሰማ ሰው እውነትም ታምር ነው። ለማመን የሚከብድ እውነት ነው። ይህ በኛይቱ ምድር በኢትዮጵያ የሚፈጸም የቅዱሳኑ እውነተኛ ተጋድሎና ታምር ነው። አይማ ሆይ ለእግዚአብሔር አየሩ እና ነፋሱ ደመናው ሁሉ ገንዘቡ አይደል? ስለዚህ እሱ በፈቀደው ሁሉ ሁኔታውን አድርሶና በዛም በሚፈልግባቸው ቦታዎች መልክታቸውን አድርሰው ይመልሳቸዋል። ይህ የእሱ ረቂቅ ምስጢር ነው። ቢሻ በነፋስ ቢሻ በደመና ቢሻ በረቂቅ ጉዞ ይልካቸዋል። አባቴ ብለው ቀጠሉ። ይህንን ሁሉ አበባና ፍራፍሬ ይህንን ሁሉ እጽዋት እንደዚህ እንደ ጥሩ አትክልተኛ አሳምረው ያበጀው ማን ነው አሉ። እጅግ እያስደነቃቸው ነገሩ ነበረና፣ ይህ የፈጣሪ እጁ ጥበብ እሱ የሰራው ነው። ከሱ ሌላ ባለቤትም ተንከባካቢም የለውም። ወዳጆቹም እንዲህ በለመለመ መስክ ያኖረ ያሰማራ አምራካችን እግዚአብሔርን በምን ቃል ማመስገን ይቻል ይሆን እናቴ ስራው ጥበቡ አእምሮ ከሚያስበው በላይ እኮ ነው። በታምራት በገድላት የምንሰማቸው ነገሮች ዛሬም ይፈጽማሉ። እግዚአብሔር ዛሬም እኮ አለ፣ እግዚአብሔር እኮ ዛሬም ይሰራል፣ ብለው ፈገግ አሉ። እሳቸውን በአድናቆት ወደ አትክልቱ እየተመለከቱ አባቴ ሆይ ብለው ቀጠሉ፣ ማ ሆይ ከዚህ ውጭ በየበረሃው ያሉትና እነዚህ ያሉት ልዩነታቸው ምንድን ነው አሉ። ማ ሆይ ሁሉንም የማወቅ ጉጉታቸው ጨመሩም። እናቴ በበረሃ ኑሮ ልዩነት የለም። ግን ለእያንዳንዱ የጸጋ ስጦታ የተለያየ በመሆኑ ሁሉም ባለበትና በፈቀደለት ሰዓት ይኖራል። ለጸሎትና ለቁርባን ባንድ ይሰበሰባሉ። ወዲያና ወዲህ ለማይሉት ቅድም እንዳዩትና ሌላም እሱ በረቀቀ ሚስጥር ባሉበት ሁሉንም እንዲያገኙ ያደርጋል። እዚህ በረሃ ውስጥ ልዩነት ትልቅና ትንሽ አዛዥና ታዛዥ ጌታና ባሪያ የለም፣ አይታወቅም። ሁሉም በፈጣሪ ቅፍ ባንድ መመሪያ እንደ አንድ ቃል ተናጋሪ ሆኖ ይኖራል እንጂ እንኳንም ሰውና ሰው ቀርቶ እንደምታዩት የበረሃ አውሬዎች ባንድነት በፍቅር በአንድ ስርዓት ይኖራሉ አታያቸውንም ብለው ፈገግ አሉ። እውነት ነው። ይህ በኢትዮጵያ ምድር የሚደረግ ታምር ሲነገረው የማያምን ትውልድ እውነት ነው ብሎ ለመቀበል የሚዳዳው አማኛለም። የአቡነ ገብረ መንፈስ ቅዱስን ታምር የአባታችን የአቡነ ሳሙኤልን እውነት አንበሳን ጋልበው አንበሳን አዘው በአንበሳ ጋር ኖሩ ከናብረት ጋር እድሜ ልካቸውን አሳልፉ ሲባል የሚያጉረመርም ሰው ዛሬ በዚህ ዘመን ይህ አለ ቢባልስ ማን ያምናል? እውነታው ግን ይህ ነው። የእግዚአብሔር ታምር ዛሬም ድረስ እየሰራ ያለ ድንቅ ድንቅ የሚያስብል በበርሃና በገዳማት ውስጥ የሚፈጸም እውነት ነው። እማሆይ በገነት ውስጥ ያሉ አረጋዊ አባትም የገነት አስጎብኝ መላክ መስለዋቸዋል። ፍጹም በዚች ምድር ላይ እውነት በመሬት ላይ የሚራመዱ እየቆሙ አለመስላቸው ብሏል። ጸጥታው ሰላሙ ነፍስና ስጋን የሚያለመልመው ከሽቱ ሰባት ጥፍ የሚሸተው መዓዛም አንዲት የደረቀች ቅጠል ወድቃ የማይታይበት ጻዳ ቦታ የመላእክት ዝማሬ የመላበት ምድራዊ መልአኮች የተከበበች ገነት በቃ ገነት ይህ ነው። አዎ የበረሃው ገነት፣ ለካ ማሪሳቅ እውነት ብሏል። እንዲህ ብርሃንን መመልከት ብቻ ማንኛውንም በነፍሳችን ውስጥ ያሉ ዓለማዊ ሐሳቦችንና መኘቶቻችን ይገድላል እንዳለው ይልቁንም ወደ እግዚአብሔር የምንናፍቅ ወደ እርሱም የምንመኝ ከእርሱም ጋር እንድንሆን ደስ ይለን ዘንድ የሚያደርግ ነው ይለናል አባታችን። እውነቱን ነው። የብራገነት ከፈጣሪ ጋር ብቻ የሚኖርበት አይን ወዲህ ወዲያ ብሎ ልብም ያንን ይህንን የማያስብበት በቃ ከፈጣሪ ጋር ብቻ መኖርም። እሱም ብቻ ማየትና ማሰብ። አቤት መመረጥ፣ አቤት እድል። በዚች ገነት በረሃ ለመኖር የታደላችሁ እናቶቼና አባቶች እንዴት የተባረካችሁ ናችሁ! ትላለች ማሆይ። እናንተ ምድራዊ መልአኮች ሁላችሁም የተወደዳችሁና እጅግም በእግዚአብሔር የተመረጣችሁ ምንኛ የተባረከች የተቀደሰች ቦታ እግዚአብሔር አኖራችሁ፣ አሉም ማሆይ ካይናቸው የሚወርደውን እንባ ሳያቋርጡም እማሆይ ይህንን ሌላም ብዙ ሚስጥራትንም የበረሃን ኗኗርን ሲያዩ ሶስት ቀን ከሰነበቱም በኋላም እዛ ካሉ አባቶችና እናቶች ጸሎትና ቦራኪ ተቀብለው ከአባ ጴጥሮስ ጋር በመጡበት ሁኔታ ተመለሱ። አባ ጴጥሮስ በዓት ሲደርሱም እማሆይ ግራቸው ስር ተደፍተው አባቴ፣ አጥብቀው ይጸልዩልኝ እኔ አጢአተኛ ልጆ በነዛ ተላላኪ የተቀደሱ ርግቦችና ነብሮች፣ አነበሶች እኩል ሳይሆኑ ከነሱ ዝቅ ብዬ እዚሁ በራ ውስጥ እንድኖር ወደ ፈጣሪ ያሳስቡልኝ። አባቴ ለሱ የማይቻለው የለምና ፍቃዱ እንዲሆንልኝ ይለምኑልኝ አሉ። የአባን እግር እያጠቡም አባ ጴጥሮስም እያነቡ እግራቸውንም ላይ ያነሷቸውና ናቴ የርሶ ጸጋኮ ከሁላችንም ይልቃል። እኔ በዚህ በረሃ ሰላሳ ስድስት ዓመት ስኖር ጌታ ፈቅዶልኝ ከበረከታቸው ልካፈል ያልኳቸውን አባቶችና እናቶች እርሶ ፈቃዱ ሆኖሎት አነጋግረዋቸዋል። በረከታቸውንም ጸሎታቸውንም ተቀብለዋል። ወደፊትም ያልደረሱበት ደርሰው የበለጠውን በረከት ያገኛሉ። ስለዚህ ለእኔ የእርሶ ጸሎትና በረከት ያስፈልገኛል። እናቴ ሆይ ቀጠሉና ወደፊት እሱ በፈቀዶሎትና ባደረሶት ቦታ ደርሰው ፈቃዱ ሲሆን መኖሪያው እዚህ በረሃ ነውና ደስ ይበሉ። እኔንም ሀጥ ወንድሞትን በጸሎት አስቡኝ አደራ። እናት ይብለው ጸሎት አድርሰው ሸኟቸው። ውድ አድማጭና ተከታታዮቻችን ይህ የበርሃው ሚስጥር እውነተኛ የማሄተ ማርያም ይፍሩ ዘደብረ ወገግ ታምር ምስጢር እጅግም ረቂቅ እውነት ነው። ይህ ለማመን በእርግጥ ይከብዳል፣ ነገር ግን እውነት ነው። እግዚአብሔር ዛሬም ምን እንደሚሰራ ምልክት ነው። እግዚአብሔር ዛሬም ለሚወዳቸው ሰዎች ሁሉ ይገለጣል። ዛሬም ድረስ የተለያዩ የገድላትና በድርሳናት የሰማናቸው ታምሮችና ድንቅ ነገሮች ሲፈጸሙ እየተመለከትን ነው። ዛሬ ገዳማትና አድባራት በአናብርትና በአናብስት ሲጠበቁ የተለያዩ ተንኮሎችንና ክፋቶችን ወደ ገዳማቱ ይዘው የሚመጡ ሰዎችን ሲቀጡ፣ ሲይዙ፣ ሲያስሩና ገዳሙንም ሲጠብቁ አይተናል። ይህ በእኛ ዘመን በእኛ ትውልድ የሚሆን ነው። እግዚአብሔር ስራው ድንቅ ነው እንበለው። የእግዚአብሔር ስራ እውነት ነው። የእግዚአብሔር ስራ አድሎ የለበትም። እግዚአብሔር ለሚወዳቸው ሁሉ በረከቱንና ሰላሙን ይሰጣቸዋል። ይህ እውነተኛ ገጠመኝና እውነተኛ ታሪክ ለመላው ዓለም ይደርስ ዘንድ ኃላፊነታችሁን ተወጡ። ላይክና ሳብስክራይብ እያደረጋችሁ ለመላው ዓለም አድርሱት እላለሁ። ይህንን ቀጣዩን ፕሮግራም የማሆይ ተማርያም ይፍሩን ትክክለኛና እውነተኛ ገጠመኝ ይዤላችሁ የምቀርብ ይሆናል። እስከዚያው በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ፣ ሰላም እግዚአብሔር በያላችሁበት ይሆንላችሁ ዘንድ እመኛለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉም